ሰላም ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ያው ሰላም ነኝ ለማለት ትንሽ ቢከብድም ያለሁበት ሁኔታ፣ እኔና ተሞ ያለንበት ሁኔታ ጥሩ አይደለም እና ትንሽ ተሞ ታሞ ሆስፒታል ስለገባ እና በጣም ድንጋጤው ስላለሁኝ ነው ይሄን ነገር እናንተንም ለማሳወቅ ስለፈለግኩኝ ነው። እዛ ሆስፒታል ሄጄ መቅረጽ አልፈለግኩኝም፣ እሱም ጥሩ ሁኔታ ላይ ስላልነበረ እና ዶክተሮቹም ትንሽ ከባድ ነገር ነው የነገረኝ እና ቤተሰቦች ያለውን ነገር አሳውቃችኋለሁ ያለበትን ሁኔታ ግን ከጠፋሁኝም በሱ ምክንያት ስለሆነ ምን እንደምል ብቻ ትንሽ ከብዶኛል። እና ቤተሰቦች ለተሙ ጸልዩለት፣ ደህና ሆኖ እንዲወጣ ወደ ቀድሞ ጤንነቱ እንዲመለስ ጸልዩለት። እኔም በተቻለኝ አቅም ከሱ ጎን እንደማልጠፋ እና እሱን የሚቻለውን ነገር እያደረኩኝ ብቻ ነው ያላቅም እና ቤተሰቦች እንግዲህ በጣም ከባድ ሁኔታ ይመስለኛል ያለበት ሁኔታ። ቤተሰብ እንግዲህ እና እኔም ይቅርታ ተሙ፣ ይቅርታ አባቴ። ምንድነው? ተሙታል? እህቴ ነው። ተይት ነው ምንም ነገር እየገባኝ አይደለምና ትንሽ ልትሄዱ ትችላላችሁ። እህቴ ማን ስለሆነ እሱ ይመታው? ላይ እጅ ያነሳል? የማን የኔ እህት ናታ። እሱ ሲጀመር እንደዚህ አይነት ነገር አያደርግም። እኔ በደምብ ነው የማውቀው። አሁን የት እንዳለ ንገሪኝ ንገሪኝ። አንተ እህቴ ነህ፣ የመ- መቷል ብለኸኝ አሁን እንዴት ነው እኔ የምመታኝ? ታዲያ ምን አይነት ነገር ነው የምታደርገው? ይቅርታ አባቴ፣ ሰው ተሳስተህ መሆን አለበት። ተሙ እንደዚህ አይነት ነገር አያደርግም። ሴት ነገር መምታት እንደ ጀብድነት ነው ወይ እንትን ነው ይቅርታ አባቴ፣ እኔ በሰላም ማውራት ተሙ የለም አሁን ያለበትን ለምን ለኛ አንቺ አናግሪኝ አይደለም አባቴ፣ እኮ እኔ ምን እንዳደረጋ እኔ አልገባኝም። ደግሞ እሱ ሴት ልጅ አይመታም፣ እንዴት ነው እንደዛ የምትለኝ? እና ልጅቷ ራሷን ራሷ መታ ነው እንዴ? ሴት ልጅ አይመታም እምትይው ተሙ እንደዚህ አይደርግም። ያለ መግባባት ተፈጥሮ ነው። እባክህ ተው። አሁን የት እንዳለ ለምለኛ ነገ ይመንሽ እሱ ታሟል፣ ሲጀመር ማለት አሞታል። እና እናንተ እንዴት ነው እንደዚህ ለሁለት ጭራሽ መታችሁ? እኔን ስሚ እንደምገለው ንገሪ እሺ። ይሄ እንትለቶ የትም አይገባት እሺ። ከመግደል ጋር ለምን እንደምታያይዙት እሺ አሁን ትደውይለታለች። አረ በማርያም አባቴ በማርያም እሷም እኮ ሌላ ተሙ የሆነ ሌላ ተሙ ነገር

የለም። ከፈለከ ሄደ ማየት ትችላለህ፣ ማርያምን። የለም እሱ እንደዚህ አያደርግም እኮ ለምንድነው የማትረዱን? እሱ እንደዚህ አይነት ሰው አይደለም። የት እንዳለ ለምን? ልቀቀኝ። ምን ይሁን ሰው ነገር አለ በናት ሆኖ ሊቀርብ ምንም እንትን ሊል ይችላል። እሺ በማሪያም ልቀቀኝ። አሁን ልጅቷን የት ነው የደረሰው? አንተ እህቴን ለምንድን ነው እንደዚህ የምታደርገኝ? እህቴን እኮ ነው የመጣው። እሱ እንደዚህ አይነት ሰው አይደለም። ለምንድን ነው የማይገባ እኛ? ሳመምከኝ ነው እሺ። አሁን ለእኔ ለምን አናግሬው አንቺ። እሱ ምንም አላደረገም። ለምንድን ነው የማትረዳኝ አንተ? አሁን ስላለቀሽ ምናምን እኛ ምን ተውሽ ምናምን መስሎሽ አይደለም እሺ። አትጉዳኝ። ለምንድን ነው የምትጎዳኝ? በስርዓት ለምን ለማውራት አትሞክርም አንተ እኔ እኮ አሁንም በስርዓት እያወራሁሽ ሲቆራለ እህ እሱ ምንም እንደማያደርግ ሌላ ሰው ይሆናል በማረጋግጠና አንተ። ሲጀምር ያለሽ አትጠሪው። እሱ ስልክ ማናገር ሆስፒታል ያለው ለምን ደግሞ አትረዳኝ አንተ? ለምን አትረዳኝ? አሁን ቶሎ ጥሪው እና ወይ እኛ የምታረጊው ነገር ቶሎ እኔ ምንም ማድረግ አልችልም ምንም ልረዳህ አልችልም ባልተረጋገጠ ነገር ለምንድነው አንተ ሰው የምትጎዳው ለምንድነው እሱ ጋር ቤት ትልቅ ያለሽ አትልቂ አንተ ምንድን ነው የምትለማመጣት የት ነው ደበረችው አስወጪው ውጣ በእናትህ የለም ሆስፒታል ነው ያለው አልኩህ እኮ በማርያም እኔ ምንም ማድረግ አልችልም ስልክም ማናገር አይችልም በቃ ተውኝ እኔ ለምንድነው ማተውኝ እኔ ምን አጠፋው እሺ እኔ አጠፋሁት ነገር አለ ለምንድነው እኔ የምትጎዱኝ እኔ ምን አደረኩኝ ለምንድነው ማንጉዳሽ ጋር የሚገናኝ ነገር የለውም እሱ እሱ ምን እኔ ለምን አሉ እኔ ወደዚህ ዙሪ እሺ፣ በማሪያም ስለምንሄድ በቃ እኔ እንደዚህ ይሄ ሰው አልልም። ሲጀመር ለምንድን ነው የማትረዳ? ያለቀሰች ነው እንደዚህ እያለቀሰች ነው የመጣችው። እሷ የመጣትም በቃ በስም ስጠት ነው። በስም ስጠት ነው። ልቀቀኝ፣ በስም ስጠት ነው። እኛ እዚህ እየመጣ ነው። እጄን ያመኝ ነው። በማሪያም፣ ልቀቀኝ፣ በማሪያም እያመመኝ ትያለሽ። እንድ ደግሞ እሺ፣ ስለምንሄድ ለምንድን ነው የምንጠሰቀኝ? አውጪ ይሁን እኛ ያለችው በደንብ ነው ነው ነው

እሺ እኮ ነው አይኖን ያበለሰው፣ በእናትህ እሺ እሺ ስላልኝ እስከ እሺ አሁን

እኔ ምን አደረኩኝ? እሺ ደወልኩኝ አይደል? እኔ ደወልኩ እኮ። ለምንድን ነው የማጠረዳኝ? ስልኩ አይሰራም አልኩህ አይደል? እኔ እኮ ምንም አጠፋሁህ ነገር የለም። ሆስፒታል ነው ምናምን እያልሽ ለምን? እኮ ሆስፒታል ስለሆነ እኮ ነው፣ ሆስፒታል ነው ያለው። በማርያም በእናትህ እኔ ከእናንተ ጋር የሚያገናኘው ነገር የለም። ድጋሚ እሺ ልሞክርለት ከፈለጋችሁ

ለምን እዚህ ጋር ደም አታነቢም? እኛ እኮ የሚመለከተን ነገር የለም። ምንም ያጠፋሁት ነገር የለም። ለእናቴ ቃል ስለገባሁ ነበር